ለሴት ልጅ ክብር አለው። በቃ እኔ ከብሩኪ በጣም የምወደው ባህሪ ቤተሰቦች፣ ለሴት ልጅ ክብር አለው። ደስ ይለኛል። ቤተሰቦች፣ እንደዚህ አይነት ወንድ ከየት ይገኛል? እኛም ብሩክን የምንወደው ለሴት ልጅ ባለው ክብር ነው። አይገርምም? ወንድ ልጅ ስለ ወንድ ልጅ ያለውን ነገር ሲያስረዳ በጣም ደስ ይላል። ይሄ እኮ ትልቅ ነገር ነው። ትልቅ ይሄ ነገር ማለት ከፈጣሪ የሚሰጥ ትልቅ ወንድማችን እውነተኛ ነገር ገለጻውን ወንድ ሲገልጸው በዚህ ላይ በጣም ነው ደስ ያለኝ። እግዚአብሔር እንጂ ይዝም። በአሁኑ ሰዓት እንደዚህ አይነት ወንድ አለ ብባል እኔ አላምንም። ቤተሰቦች እናንተ ታምናላችሁ እኮ ነው። እኔም ብሩኬ የምድር ገነት ነው የምድር ገነት የሆነ ባል ነው እመኙ። እምለው እኮ ኔ ለዛ እኮ ነው ቤተሰብ። እንዴ እኮ አብሮ መኖርና ሌላ ነገር መፍጠር የተለያዩ ናቸው። ምንም እኔ ቃል እገባለሁ ብሩኬ ከሃይሚ ጋር ቢያድር ለራሱ ምንም አይነት ነገር እንደማይፈጠር እኔ በጣም እርግጥ ቆራጥ እኮ ነው በቃ። እኔ ቆንጠጥ አድርጎ ይዞታል ራሱን። በቃ በቃ ለሆነ ለሆነ በቃ ለሚሰማው ነገር ቦታ ካልሰጠ ሲሪየስ ከሆነ ቆራጥ ነው በቃ። ይመችህ ይመችህ ገባችሁ አይደለ ይህ ነገር ሰዎች ማንም ወንድ የማያራገው ነገር ነው ከብሩክ ውጭ ብዬ ነው የማስበው መጀመሪያም ለመጨረሻም ወንድ ልጅ የፍቅረኛው ቤት አድሮ ለብቻ ሶፋ ላይ ልተኛ ያለ ወንድ እኔ ብሩክን ብቻ ነው ያየት የምሬ እኔ የሚናገር ሰው ሰው ሲኖር በጣም ነው ደስ የሚለኝ እውነት ለመናገር ትክክለኛውን ነገር ስለተናገርክ በጣም እናመሰግናለን። የምሬ ስነግራቸው እናት ደስ ይላታል ሽዬ ጀግና ለክብሩ እንዴት አይቆረቆረም? እዚህ ሁሉ ማህበረሰብ ውስጥ እኮ ነው ብሩኪ ተወልዶ ያደገው። ከትቀልዳላችሁ እንዲ እናንተ። የኔ ደርባባ እናት እንኳን ደስ አለሽ የኔ ወዝወዝወዝወዝ። ስታምር፣ ስታሳዝን የኔ ቆንጆ። ወይ ከዛ ደግሞ ፍሪድ ውስጥ ስለሆነ ስለነበረ ቀስቀስ ያለ ነው። አብርሃም እና አብርሃምን ቅቤ ቀቡት። የሩታ ቤተሰቦች ጉድ ነው እናንተ። ወንድ ልጅ ቅቤ ይቀባል እንዲህ? ቆይ አራስ ነው እንዲህ አጥሚት ይጠጣል? ቅቤ ብለው አብርሃም ነው እንዲህ የወለደው? ቆይ ቅቤ ምን ያደርግለታል አሁን? እሱ ለእሱ ወይ እኔ እንጃ ግራ ገባኝና ቅቤያችሁ እኔ ሽማ ጦጣ ሆነ። ዛሬ እግዚአብሔርን ሩታ ቤት ሄዶ እየሩታ ድቅ ቤልቅልቅ አላረገችውም። እንዴት እንደጨነቀው በስማ አሪፍ ነው። የትኛውም ሰው ሁሉ ነገር አልጋ ባልጋ ሁሉ ነገር አልጋ ባልጋ አይሆንም። ፍፄ ከአሁን በኋላ ትማርበታለህ ብዬ አስባለሁ። የሰው ሚስት እንሂድ ስትለት ጥልጥል እያረክ መሄድ የለበትም። ግዴታ ለባለቤቱ መናገር አለብክ መነጋገር ማውራት ባለባቸው መንገድ ማውራት የሆነ ረጅም ርቀት ባይሄዱ እኮ ና እንሄድ ና እንዲህ አርግ ስትልህ ብሩኬን ጠይቂ፣ ለብሩክ አሳልፈህ አለመስጠት፣ ይዘህ አለመሄድ። አሁን ያንተ ይዘ መሄድ ነው። አሁን ይሄ ሁሉ ነገር ጦስ ያመጣው። ዞሮ ዞሮ ከጥፋት ተርፈሃል ፍጼ፣ ሁሉም ነገር ተስተካክሏል። ሌላ ጊዜ ግን ማለት ነው የባልና ሚስት መሃል ጣልቃ አትግቡ። ብሩኬ እንደዚህ እንደዚህ ብላኛለች፣ ና ምን ላድርግ ብለህ ማማከር። ብድግ አርጌ ሰው ሚስት ጥልጥል አርገ አመጣ የዛን ጊዜ እንዲህ ነገሩ ተመሰቃቀለ። ስለዚህ ስተት ማመን ጥሩ ነው። እንግዲህ አላስማማቸውም ብለን ወቀስ አቀርበን ነበር ሀብቴ ማለት ነው። አስማምቷቸዋል። በጣም በጣም ደስ ይላል። በዚህ አጋጣሚ አለም አዳላት ማለት ነው። እኔማ እርስ በራሳቸው ታርቆ ብሎ እንዴት እንዴት አልገባም ብዬ ነበር እና በዛውም ግሽጣ አራሶች ምናምን ሲል ነበረ እና ያንን ሁሉ ተናግሯል ማለት ነው። ወይ ጥፋትን ምናምን አልፍፄ። ምክንያቱም የሰው ሚስት ጥልጥል አድርጎ መውሰድ የለም። ያንን ይሄን ስላችሁ ለምን አረገ እያልኳቸው፣ አይደለም ለነገሮቹ ነገሮቹ እንዲበርዱ ብሩክማ ማምጣት፣ ማነጋገር እንደዛ ነው የሚሻለው እንጂ አሁን ወይ ጥላ ባትመጣ ሀይሚ፣ ነገሩም ላይገርን ይችላል። ቴዲ የሚባለውም እዚህ ላይመጣ ይችላል። ቤተሰብ ሰላም ጤና ይስጥልን። የእኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሆን ዛሬ ማለት ነው ከብዙ ቦታ ነው ሸርሸር አርጌ ይዤላቸው የመጣሁት። እሱም ምንድን ነው አንደኛ ትላንትና ብሩኪ ስለተሰራው ፕራንክ አንድ ወንድማችን በደንብ አድርጎ ስላብራራው በጣም ደስ ብሎኛል። ባይዘ ወይ የወንዶችን ማለት የውስጣቸውን ስሜታቸውን በቃ ደስታቸውም ሆነ ሀዘናቸውን ወንድ ልጅ ሲያወራው ደግሞ በጣም ደስ ይለኛል። እኔ በነገራችን ላይ ይሄ ልጅ አሁን የብሩኪን እንትን ሀሳብ ጥሩ አድርጎ ነው የገለጸው በቃ እና እኛም ለዚህ ነው በብሩክ ተማምነን፣ ሃይሚ ምንም አይነት ያለፈ ህይወት አለብትባይ እመኝ መስኮት አትክፈች አልፈሽ ተርፈሽ በር አትክፈች እያልን እኛ ሃይሚን የምንናገረው ለዚህ ነው። ብሩኬ እኮ አይታችኋል፣ እናቱ ትናንትና በወንድሙ የክርስትና ቤተሰቦቿ ጋር ክርስትና አላልኩም ይቅርታ፣ የወንድሙ ሚስት ወልዳለች እንግዲህ ከቤተሰቦቿ ጋር ዋጋ እሷ ጋር ስመጣ እናንተ የቡታጅራ ናዳ ማለት የቡታጅራ ባህል በጣም ከባድ ነው እናንተ እንደኛ ጋር እንደዚህ ነገር የለም አለ እንዴ ኧረ እኔ አላውቅም ሲጀመር ልጅ ወኛር ሊወጣወት እኔ ምን አውቃለሁ ግን የቡታጅራ ባህል በጣም ነው የሚገርመው እናንተ ማለት በዚህ ልክ ብቻ ደስ የሚል ነገር ነበር እና እዚህ ሁሉ ማህበረሰብ ውስጥ ተወልዶ ብሩኪ እንኮኮ እያሉ እየታቀፉ አሳድገውት እንዴት ነው ታዲያ አሁን በዚህ ልክ በሚዲያ ላይ ስሙን የሚያጠፈው ክብሩን የማይጠብቀው? እንዲህ ሀይሚስ ብትሆን እዛ ሁሉ ማህበረሰብ ይሄ ሁሉ ማህበረሰብ ከብሩ ጋ እንደሆነች ያውቃሉ። ስለዚህ እንዴት ነው ክብራቸውን የማይጠብቁት? እንዴት ነው ለክብራቸው የማይጨነቁት? ሶ እኔ በብሩክም በሃይሚም ኮንፊደንስ ኖሮን የምናወራው ለዚህ ነው። በቃ በኮንፊደንሳችን መቼም አፍረንም ማናቅ ተሳቀንም ማናቅ ነገም ተነጎዳም ሁሉም ነገር ሲስተካከልም ያው ነው የሚሆነው ምንም አዲስ ነገር አይፈጠርም። እና አንዳንድ ቤተሰቦች ለቀልድም ለጨዋታም ይሆናል እንደዚህ የሚሉት ማለት ነው። በነገራችን ላይ ግን እንደ ሀሳብ ማለት ሁሉም ነገር አሁን የብሩኬና የሀይሚ ጓደኝነትም ሆነ ፍቅረኝነት ከማንም ጋር የሚገጥም አይደለም። አንዳንዴ እንደ ፍቅረኛ ሆናችሁ የምትቀራረቡት ነገር አለ። ብሩኬ አሁን ጀስት ከሃይሚ ጋር መጀመሪያ ለስራ ተቀራረቡ፣ ከዛ ከመግባባት ወደ ፍቅር ተቀየረ። ወደ ፍቅር ሲቀየር ሀታ ፍቅራቸውን እንኳን ይፋ ለማድረግ እንዴት አድርገው እንዳስጌዱት እያያችሁ ከዚህ ይህንን ለራሱ ብዙዎቻችሁ ትማሩበታላችሁ። አንዳንዴ ቸኩላችሁ በቃ የሆነ የተሯሯጠ ነገር ጥሩ አይደለም። እኔ እኮ አፈቅራታለሁ ሞትላታለሁ የሚል ወንድ በዚህ አጋጣሚ ውሸታም እንደሆነ ነው ያስረዳውት ማለት ነው። ምክንያቱም የፈለገ ነገር ቢሆን የረጋ ወተት ቅቤ ይወጣዋል ትላለች እናቴ ማለት ነው። ስለዚህ ሁሉን ነገር ተረጋግቶ በቃ ይሆናል አይደል? አንደኛ አንደኛ ሃይሚ ልጅ ነበረች እንግዲህ አሁን አሁን ላይ ከሱ ጋር ከሆነች ለራሱ በጣም ብዙ ነገሯ ተቀይሯል። አስታዋይ ናት። በጣም ጎበዝ ናት። ግን ደግሞ አንዳንዴ ልጅነት የሚባል ነገር አለ። ቤተሰቦች ሳትወዱ በግድ ማትፈልጉት ነገር ውስጥ እንድትገቡ የሚያደርጋችሁ ነገር አለ፣ ሳትፈልጉት ማለት ነው እና ከዛ ከዛ ነገር ራሱ ሀይሜ እንድትታቀብ ብዙ ነገር ይሄ እንደዚህ ውጤታማ እንድትሆን በጣም ብዙ ዋጋ ከፍሏል ብሩክ ማለት ነው። እውነቴን ስነግራችሁ አመናችሁም አላመናችሁም፣ ብሩክም ደግሞ ወጣት ነው በዚህ ዕድሜው በሀያ ሁለት ዓመት እንግዲህ እሱ ይሄ ነገር ከሱ የሚጠበቅ ነገር አይደለም። ግን እሷ ጋር በመሆኑ የእሷንም ቁጥብነት ሴት አይቶ ቁጥብ በቃል አይደለም። ብዙ መስመሯን አታልፍም፣ ባይዘወይ ሀይሚ ማለት ነው ብዙም ባይሆንም መስመር አታልፍም። ያ ነገሯ በቃ ብዙ ነገር እንዲማርባት አድርገዋለች ሀይሚ ማለት ነው ከብሩክ ሶ አንዳንድ አሁን የሆነ ጊዜያቸውን ላይፋቸውን ጨርሰው የሆነ የእናንተን ላይፍ የሚያበላሽ ጓደኛ ፍቅረኛ የሚያጋጥማቸው ሰው አለ። ለምሳሌ ከዚህ በፊት ያሳለፉት ነገር ይኖራል። ከዛ ደግሞ አሁን በቃ ወይም ከሀይሚ ወይም ከብሩክ የሆነ በወንድ ደረጃ ለምሳሌ አንድ ጓደኛ ያሳለፈች ሴት ብሩክ ቢዝ ያሱን ህይወት ለማበላሸት ነው። ምንም ቀላል ነው የሚመስላት። ሀይሚ ጋር ስንመጣ ሃይሚ ቢያንስ ህይወትም በዚህ መልኩ እንደዚህ በአይን በይታ በምናምን ነው እንጂ ስለ ፍቅር እንደዚህ የሆነ ጥልቅ ብላ አብሯት የቆየ ወንድ እንኳን አብሯት የለም፣ በስራም በምንም ከወንድሞቿ ውጭ ያ ያ ነገር ለእሷ ከብሩክ ጋር በቃ የሆነ ረጅም ጉዞ እንድትጓዝ አድርጓታል። ይሄ ሀቅ ነው። እና አሁን ላይም አብረው ስለኖሩ አብረው ስላልኖሩ ምንም ነገር አይፈጠርም ያለው ነገር እኔ ብሩክ እኔ እኔ አምነዋለሁ። እኔ ማደሩን ሁላ እስካሁን አላመንኩም ነበር የሚገርማችሁ ነገር ማለት ነው። ምክንያቱም ያኔ ያመሻል ቤቱ ከዛ በኋላ ቤቷ ያመሻል ከዛ ይመለሳል፣ ነው ያሰብኩት። እንደዛ ነው ያሰብኩት የነበረ ማለት ነው። ነገር ግን አሁን ላይ በሁሉም ነገር በቃ ጊዜው መቼ እንደሆነ ውስጣቸውን ገድበውታል። ስለዚህ አንድ ጊዜ ደግሞ የሆነ ወንድ ልጅ ለሁሉም ነገር መስመር የሆነ ነገሩን የሆነ ሀሳቡን ቴንሽኑን መስመር ካስያዘው የሆነ ተልካሻ ነገር ቢፈጠርም ወደኋላ አይመለስም ያንን ፊት ላይ ያቀደው ዕቅድ ጋር መድረስ ነው እንጂ የሚፈልገው የሆነ ሞራላችሁ ቢቀ እንትን የሚል ነገር አለ አይደል? አሁን እኔ ብሩኬ ጋር የማየው ነገር እንደዛ ነው። በቃ አለ አይደለም? በቃ የሆነ ሁሉም በጊዜው ይሆናል የሚል ነገር እንደዛ አይነት ነገር ነው የማይበት ማለት ነው። ሶ ይሄ ፓርት ደግሞ ለሴት ልጅ በጣም የሚያጠነክራት ፓርት ነው። ሀይሚን በጣም አጠንክሯታል ማለት በነበራት ላይ እንዲኖራት በኮንፊደንስ እንደዛ እንድትሆን አድርጓታል። ሶ እናንተ ብቻ ለወግ ለማረግ በቅታችሁ ለማየት ያብቃን። በዚህ አጋጣሚ ወንድማችን መግቢያ ላይ አርጌዋለሁ ስለ ብሩኬ ሀሳብ አስተያየት ግን በደንብ ስለገለጽ እንዲሁም ደግሞ አንድ ምርጥ ጎጃሚ ያለ ጽይም እሱ ራሱ በቃ በደንብ ነው ብሩኬን ትላንት የገለጸው። እንዲሁም አንዳንዶቻችሁ ካሜራ አይተዋል ምናም የምትሉም አላችሁ። እኔ አይደኑ ካሜራ ባይዘወይ መኪና ውስጥ ፕራንክ የሚደረገው ካሜራውን እንዴት አያዩት የሚል እኔም ጥያቄ አለኝ። በእርግጥ የሆነ ያየ ይመስላል ግን አየም አላየም መልእክቱ ጥሩ መልእክት ነው ያስተላለፈው። ይሄን ነገር በተግባር የሚያደርገውን ነገር ነው የተናገረው። ኦልሞስት በእርግጥ እዛ ቦታ ላይ ሆኖ ፕራንክ ነው ማለት ትንሽ ይከብዳል ብዬ አስባለሁ እኔ በእኔ በኩል። ምክንያቱም ከፊት ለፊት ብዙ ነገር ይመጣል፣ ሰው ይሄዳል ወደዛ። ያችን ካሜራ ማየት እንግዲህ፣ ምን አይነት ካሜራ ናት? ትንሽ ናት? እንዴት ነው ትንሽ ይከብዳል ግን ደግሞ እሱና እንለፈውና እንተውና ሀሳባቸው ሁለቱም ለክብራቸው ያላቸው በቃይ በዚህ እድሜያቸው ክብራቸው ማሰባቸው እንዲሁም ደግሞ ቤተሰብ ራሱ ቤተሰቦቻቸው አይታቸዋል ትናንት ሙሽዬ ጋ ምን አይነት ሰው እንደተስተናገደ በዛ መካከል እንግዲህ የብሩክ ፎቶ እንኳን አለ እንኳን አይደለም ቀርቶ እንደው አሁን አድጎባቸው እንኳን ቢቀየርባቸው ፎቶ አለ ምን አለ። ስለዚህ ያ ሁሉ ማህበረሰብ መጥፎ ነገር ላይ ሲታይ የሆነ ይደብራል። ብሩኬ ደግሞ ለክብሩ በጣም የሚጨነቅ ወንድ ነው እንደምታውቁት ነው። ስለዚህ እኔ በትናንትና ቪዲዮ በጣም ደስ ያለኝ ብቻ፣ ይመቻችሁ።